ግን ከሶስት ጋር እኔም እንደዛ ፕራንክ ማድረግ፣ ለምን ከሶስት ጋር መሆኑ ነው? አይገረመሽ? ነው ከሶስት ጋር ከሌላ ሰው ጋር ቢሆን እሺ። ስለ ፎቶ አስረዳኝ። ፎቶ ምን ኖርማል ነገር ምንድነው? እንደዛ በጠየቅ ሲያለሽ ካሜራ ባተም ሰው ደግሞ ምንም አላደረግኩም ብለን እንዴ የምታስቡ ብሩኬ? ትናንት ልጅቷን አበሳይ ተክ እንደዛ ማለት ነው። ምንም አላደረግኩም እንዳትል በጣም አጥፍተሃል ማለት ነው እና ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን ማለት ነው። ከስንት ጊዜ በኋላ በቪዲዮ መጥቻለሁ። የምትወድኝ የምታከብሩኝ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ። ፈቅዳችሁ እና ወዳችሁ ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ እና በጣም ያስፈራ ጠፋብኝ ንግግሩ ማለት ነው እና ኤኒዌይስ፣ እስቲ ክላሲ በጣም ጠባብ ናት። ትናንት ኦልሬዲ ሀይሚና ብሩክ ፕራንክ ተደራርገው ነበረ ማለት ነው እሱም በጣም በሚያስጠላ ፕራንክ ማድረግ እና በሚያስጠላ ፕራንክ ሳይሆን አንደኛ ትናንት ከሰራከው ቪዲዮ ሌ ምንም ነገር የምናማረው ነገር ምንም የለ ተብርግና ውጪ ምንም ምንም አይነት ትምህርት የሚሰጥ ነገር አላየሁም ማለት ነው። ሀይሚ እንዳለችው ከካሜራ በስተጀርባ ያደረጋችሁትን ነገር አላቅ። ሲጀመር ደግሞ ከሱ ሲጋራ በፊት ሀኝ የምጠረጥረት ልጅ ነበረች ማለት ነው። ከዚህም በፊት የተፈጠረውን ነገር ታውቃለች፣ ገባህ አይደለ? ያ ደግሞ አንደኛ ሊያሳምናት አልቻለም እች ልጅ ማለት ነው። የእውነቷ ነው። እንደዚህ ብትወል፣ እንደዚህ ብትውረገረግ አይግረም ማለት ነው። አንተ ፕራንክ ነው ታካብያለሽ። እንዴት ነው እንደቀን ላርግልሽ? የምታቂው አንቺ ብትሰሪ ለኔ ይሄ ነው ምላሹ ነው። እንደዚህ ያስመልስላት የእውነት ብሩክ አንተ ከእሷ ትብስ ነበር። የእውነት የምነግርህ ሀይሚ እንደዚህ አይነት ፕራንክ ብታደርግ ትብስ ትብስ ነበር። አንተ በጣም ምላሹ በጣም ትብስ ነበር እንጂ ስልክ ሁሉ የምታነሳው ላይ አይመስለኝ ማለት ነው። እሷ ግን በተቻለ አይቅም እንኳን ተረጋግታ ስልክ አንስታ እንኳን ዛሬ ለመታለታለች በስነግራት አናግራካለች ማለት ነው። ግን አንተ ማሰብ ያለብህ እንደራስህ አይደለም እንደሷን ማሰብ ያለብህ በጣም ስሜቷን ጎር ተካታል ማለት ነው። እንዴ ፎቶ እንደዚህ የተሳሳማችሁ እንደዚህ ከንፈር ለከንፈር ላይ ተገጣጥማችሁ እች ልጅ ምን ያህል ነገር እንድታምን የፈለግኸው? በጣም ነው እኮ የሚያስጠላው ፎቶ አይተኳል። በመጀመሪያም ስሰራ ያን ቪዲዮ እኔ አማት ቤል ምናምን ሲጀመር አንተ ካማተብቅ እንደዚህ አይነት ነገር ላይ ተስማምታችሁ መስራት ራሱ አልነበረብም። አንገት ላይ ክር መኖር ካሰበ እንደዚህ አይነት ቪዲዮ መስራት በጭራሽ በጭራሽ መስራት አልነበረብንም ማለት ነው። ለበቃ አያስፈልግም። ገባችሁ አይደል? ገባህ አይደለ? ጓደኛ አለ፣ ፍቅረኛ አለ። በቃ ሲጀመር አንተ አይደለም ሶሲ ራሱ እንደዚህ አይነት ፕራንክ ልስራ ብላ ስታስብ በጣም በጣም በጣም ከባድ ነው። በጣም በጣም ከባድ ነው ማለት ነው። በጣም እምነት ይፈልጋል። ገባህ አይደለ? በጣም ይሄ ከማመን ያለማመን ጉዳይ አይደለም። በጣም ስሜት ይሰብራል። ፕራንክን ልንማርበት ብዙ ሊማርበት ይችላል ምናምን ብለና፣ ኖ በዚህ ቪዲዮ ምንም ነገር የምንማር ነገር የለም። አንተ በሌላ ነገር እጥፍ አድርግተን መመለስ ትችል ነበረ። በእንደዚህ አይነት ፕራንክ አይደለም መመለስ የምትችል ገባህ አደለ? በእንደዚህ አይነት ፕራንክ አይደለም መመለስ የምትችል በጣም ብዙ ብዙ ብዙ ነገሮች አሉ የምትሰሩት ፕራንክ ማለት ነው። እና ደግሞ ተመልካች ሰደበኝ ምናምን ብለን መውረግረግ ራሱ የለብህም ማለት ነው። ለምን እንደሆነ ታውቃለህ? የሰራው ስራ ጥሩ አይደለም። ጥሩ ነገር ስላልሰራ ተመልካቾች መናገር ግዴታ አለባቸው። ለምን ልጅ ተናስቀይ ማሃታል ሃይሚን ማለት ነው በጣም ነው ስሜቷ የተጎዳው። ጠርተሃት አላርለ ጠርተሃት ነይ ብለሃት አልጋ ለቁጭ ብላችሁ ነው አይደል? በዛ ሳሌ ልጅ የሆነ ነገር እንኳን ቢኖርባት ብትወልቅ ምን ብትል ጸጠቱን አችሉም ነው ትናንት ዛሬ ላይ ትናንትን አልፈት ዛሬ ላይ ስለሌላው ነገር አይመለከተኝም። የእሷ እሷ ትቀርማለች እና እሷን ይቅርታ አይደለም። የልብን ካደረስክ በኋላ ነው ይቅርታ የምጠይቀ መልሰል የልብን ካደረስክ በኋላ ይቅርታ አይሰራም። እንዴ በቃ እውነቷን ነው ያለችው። በቃ እኔ እንደዚህ አይነት ፕራንክ አልፈልግም ከሶሲ ጋር ያለኝን ነገር ታውቃለህ ወይ? ለምን ከሶሲ ጋር ሰራክ? አዎ የእውነት ነው። ሶሲም ሆነች ሌላ ሰውም ሆነ በቃ እንደዚህ አይነት ነገር መስራት አስፈላጊ አይደለም። ገባህ አይደለ? እራሷ እኔ እኔ ብሆን እዛ ቦታ ላይ ሀይሚን ብሆን ብለን ማሰብ ያለብን ማለት ነው። ጥፋት ጥፋት ነው እያልክማ ወደ ጥፋት አንተ እሳት ነው እያልክ እጅን ወደ እሳት ከከተልክማ ይሄ ጥሩ አይደለም ብሩክ የውነት፣ እኔ ብዙ ጊዜ አንተን ስደግፍ አንተን ሳበረታታ በጣም ጊዜ ሀይሚ ለዛው እቃወማለሁ ብዙ ጊዜ አንተን ነበረ ምደግፈው በጣም ብሩኬ ምናምን ብዬ ነበር፣ ግን ትናንት የእውነት በጣም ያናደደችኝ ማለት ለምን በቃ እንደዚህ አይነት ነገር ማድረግ እንዳሌለበት ነው በጣም የተሰማኝ ሀይሚ። በራሴን በሀይሚ ቦታ ሆኜ ነው የማስበው፣ ሴት ናት። አንዳንድ ጊዜ ደግሞ ኮሜንቶች የኔ ባላልኩበት ነገር ላይ ስያሜ የሰጣችሁኝ ሰዎች ምናምን ብለህ እኔ ራሴን አውቀዋለሁ፣ ራስህን ታውቀዋለህ። ነገር ግን አንተ አላደረግክም። ስለ ማድረግህ ጉዳይ ምናምን ሳይሆን እያወራን ያለ ነው ስለ ሀይሚ ስሜት፣ ገባህ አይደለ? ምን አንተ አሁን ራሱ የእውነት ዛሬ የምመጡ ራሱ አልመሰለኝ ነበር። ቪዲዮ ቪዲዮ ተሰራላችሁ ብዬ በጭራሽ አላሰብኩትም ማለት ነው። እና ሀይሚን ይቅርታ ይቅርታ ጥሩ ነው። በትኩስነቱ ይቅርታ መባባላችሁ ትልቅ ነገር ነው ነገር ግን ሀይሚ ደግሞ ጊዜ ያስፈልጋታል፣ የእውነት ነገሮችን እስከምትረሳ የእውነት፣ እስከሚመስላት ድረስ ቪዲዮን እስከምታየው ድረስ ያ ይቅርታ ጊዜ ያስፈልጋታል ማለት ነው። እና ሌላ ነገር ፈልገሽ ነው ከኔ ጋር ሌላ መጣላት ምክንያት ፈልገሽ ነው ምናምን ብለህ ላሰብ ኮ ለዚህ ንግግር ራሱ ጥሩ አይደለም። ለምን መጣላት ትፈልጋል? ፍቅረኛ ካርልህ እንዴ ከአንተ ጋር ስትሆን እንኮን የሚያስደሳት ይችልች ይህን ምክንያት አታደርግ። ፍራንክማ ታካብዳለች በደንብ ርግቷ የምታካብደው ለምን እንደሆነ ታውቃለህ በቃ ስሜቷ በጣም ተወርቷል ማለት ነው ኢቭን በጣም ታጋሽ ናት የእውነት ለመናገር ከሶሲ ጋር ራሱ ባለመጣላታቸው ትናንት ትልቅ ደረጃ ባለመድረሳታቸው እግዚአብሔር ማመስገን የእውነት በጣም በጣም በጣም በጣም በጣም ትልቅ ነገሩ ሊፈጠር ይፈጠር ነበር ማለት ነገር ግን እነሱ እንደዛ አላሰበችም ሀይሚ በጣም ስማርት የሆነች እግቻ ሴት ስለሆነች ነገሮችን አስባ በሆዷ ይዛ፣ ዛሬ ላይ ግን አንተ ይቅርታ ልትጠይቃት ብለሃል። በእርግጥ ፕራንክ ነው ሀይሚም ተረጁ። ግን ለሌላ ጊዜ በቃ እንደዚህ ፕራንክ ፕራንክ አልሰራም ምናምን ሳይሆን እንደዚህ አይነት ፕራንክ መስራት ተገቢ አይደለም። ቡ ገባ አደለ? አያስፈልግም፣ እንደዚህ አይነት ፕራንክ ነው በጭራሽ አያስፈልግም። አንደኛ ይሰራሉ ስለ ሌላ ሰው አደለም፣ አንተ ማሰብ ያለብህ ስለራስክ ነው፣ ስለ ቡቡ ነው፣ ስለ ብሩክ ነው ማሰብ ያለብህ ስለ ሀይሚና ስለ ብሩክ ነው በፍቅራችሁ መሀል እንደዚህ አይነት ነገር ሴጣን በጣም መጥፎ ነው። ገባ አይደል? በቃ አሁን አይኔ ግድ ክመመላ ኔ አላምንህም። ከካሜራ ጀርባ ያደረ እኔን አታውቂኝ ኖ እኔን አታውቂኝም ማለት እዚህ ጋር ችልም ከአልጅፈጅ ከፊት ተይዛል ማለት ነው። ግን ለሌላ ጊዜ ትምህርቱ ትወስድበታለህ ብዬ አስባለሁ። ይሄ በቀንታው ቪዲዮ ብዙ ነገር ያስተምርሃል ብዬ አስባለሁ። እና እንደዚህ አይነት ቪዲዮ የምታደርግ አይመስለኝም። ጥፋት ጥፋት አጥፍተካል ሰርተሃል። ግን ደግሞ የበለጠ የሚያናድደው ከሶሲ ጋር መሆኑ ያ ነገር ማለት ነው። ለምን ከዚህም በፊት በሶሴ ምክንያት ብዙ ነገር ሆናችሁ ተጣልታችሁ፣ ተታርቃችሁ ነበረ ማለት ነው። ድጋሚ ደግሞ ያን ነገር አብራችሁ ለዚህ ሆናችሁ ስታይክ በጣም ከባድ ነገር የሚፈጥርባት በቃ ከባድ ከባድ ነገር ማለት ነው። እና ለማመን ትንሽ ይከብዳል፣ ከባህልነ ለማመን በጣም ይከብዳል ማለት ነው። ለዛ ባህሊም አትፈርድባት ብዬ ማለት ነው። በተቻላችሁ አቅም ተረጋግታችሁ ተነጋግራችሁ ነገሮችን ለመወሰን ለመግባባት ሞክሩ። እንትና አትበሩ፣ ተረዳት። እሷን መረዳት ነው። ለምን በጣም የሚያናድር ነገር ነው የሰራከው፣ በጣም የሚደብር ነገር ነው የሰራከው። ጥፋትህን አምነካል፣ ነገር ግን አሁን ዛሬ ራሱ የተናገርክበት መንገድ በጣም እየጮክ ነው። በጣም በጣም በጣም በጣም ምናምን ታካብጃለች ማለት እንደዛ ይባላል። ትባርል በዛው ላይ ደግሞ አንተ ጥፋተኛ ሆነህ አንተ ራስህ ያን ነገር ፈጥረህ ዛሬ ቢል ደግሞ እንደዚህ እየጮክባል ብትናገራት አይገባም ኖር ቀስ ብለህ ነው ማውራት የነበረብን ማለት ነውና፣ የእውነት እሷ መታ ብትነሳት አከብር አለች። የመጣበችበት መንገድ እኔ ሱሱ ልመታት ነው እሷ ጋር ያለች መስሎኝ እንጂ ያን አልመጣም ነበር አለች። ግን እሷ ብትሰራው ኑሮ አንተ ምን አይነት ስሜት እንደሚሰማ ታውቃለህ ማለት ነገር ግን ይሄ ደግሞ በጭራሽ ትናንት ታምነኛለች አታምነኝም ከሚለው ጋራ ማካሄድ የለብህም። ይሄ ከእምነት ጋር የሚገናኝ ነገር አይደለም። ያ ሌላው ነው፣ እምነት ሌላ ነው። ገባ አደለ? ከሴት ጋር እያየችህ አታምነኝም ታምነኛለች ወይ ማለት አይችልም። እጅፍ እጅ ከፍንጅ ይዘሃለች፣ እጇ ላይ አይታሃለች፣ በአይኗን ያየችህ እች ልጅ ማለት ነው። ለዛ አይ ሀይ፣ እኔ ታምነኛለች ልጅ ከሱሱ ጋር ጋር ይሁና ታምነኛለች ምናምን ከካሜራ ውስጥ ጀርባ ደግሞ እናንተ ፕራንክ ሊሆን ይችላል። ፊት ለፊት ያመጣችሁት ከካሜራ ጀርባ ደግሞ እኛም ማናቅም እሷ ማታቅም እናቷ ነው። ለዛ እናንተ ሁለታችሁ ከኛ የበለጠ ደግሞ ከሚዲያው የበለጠ ከኮሚኒካተሮች የበለጠ አንተና ሀይሚ ትግባባላችሁ ትተዋወቃላችሁ ማለት ነው። ለዛ እናንተ ተነጋገሩ። ከምንም በላይ የእናንተ መነጋገር ነው። ተነጋግራችሁ ተነጋግታችሁ ተግባብታችሁ ነገሮችን ፈታችሁ ብትመጡልን ደስ ይለናል ግን ለሁለተኛ ለመጨረሻ ጊዜ እንደዚህ አይነት ቪዲዮ እንዳሰራል በጣም ብዙ ብዙ ነገር በጣም ብዙ ነገር በጣም አንተ እንዳልከው ካኔዳ ችለኝ በኃይለኛው ነው የምመጣበት። ከዚህ ውጭ ባህል ፕራንክ ተራንካል በጣም ከኃይለኛው ፕራንክ ማለት ለምን ትጎዳዳላችሁ? ይሄን ይሄ ጥሩ አይደለም። ፍቅራችሁ ውስጥ በመሀል ክፍተት ይገባል፣ ሴጣን ይገባል። እንደዚህ አይነት ነገር እኔ ባታደርጉ ባይነኝ ነው ብዬ ማስበው ማለት ነውና ቡቡዬ ተረዳት እሷን፣ ትንሽ እርጋታ እስከምትፈልግ ነው። ለምን ሴት ናት፣ ታውቃለህ፣ በጣም ከባድ ነው። እና የሆነ የማመን ያለማመን ጉዳይ ስላለ ትንሽ ጊዜ ያስፈልጋታል። እና አጨቅጭቃት፣ ዝም በላት፣ ነገሮችን እስከምታስብ፣ በደንብ ከራሷ ጋር እስከምትማከር ድረስ ሆና ሃይሚዬ ደግሞ የቡብኝ ይቅርታ ተቀረ በእርግጥ ያናድዳል፣ አያናድድም አላልንም፣ ያናድዳል። ስህተት ሰርቷል። ነገር ግን አንቺን ፕራንክ ታደርጊዋለሽ፣ እሱን ፕራንክ ያደርግሻል። ነገር ግን ፍራንክን ብትለይ ቡቡዬ እላለው። በቃ ሌላ ምነው ምንም ነገር የለም። እና ብሩክ በጣም ተናዷል፣ ሀይሚን በጣም ተናዳች። ዛሬ ልዘውም በጣም ሀይለኛው ነበረ፣ ሲናገር ነበር፣ ሲቆጣት ነበረ ምናምን ያው ማለት እያየሽኝ፣ ቪዲዮን እያየሽው እንዴት አትረጅውም የማለት ነገር መሰለኝ፣ ቡቡ ጋር ማለት ነው። እና ይህን እላችኋለሁ የዛሬ ቪዲዮ ይህን ይመስላል። ከወደዳችሁና ደስ ካላችሁ ሰብስክራይብ፣ ላይክም፣ ሼር ማድረጋችሁን እንዳትረሱ፣ ኮሜንት ማድረጋችሁን እንዳትረሱ። ማርታ እችን ትመስላለች ማለት ነው። ከስንት ጊዜ በኋላም በቪዲዮ የመጣሁት፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ ስለምታደርጉ ስለምተኝ ፈቅዳችሁና መቅዳችሁ የሀይሚና የብሩክ አድናቂዎች እና ባይ ባይ። ወዳችኋለሁ፣ አከብራችኋለሁ፣ ፍቅሮች ባይ።